እና ማህበራዊ ጉዳይ ቢሮ ገልጸዋል። ትዝታ መኮንን ዝርዝራላት ሀገር የሚመሰረተው በእያንዳንዱ ቤተሰብ ጥምርታ ነው። የሀገር ሰላምና ደህንነት የሚጠበቀውም ሰብናው የተጠበቀ ቤተሰብ መፍጠር ሲቻል ነው። ለሀገር ተተኪ የሆኑ ብቁ ዜጎችንም ለመፍጠር በቤተሰብ ውስጥ ያሉ አባላት እንዲሁም ማህበረሰቡና መንግስት የራሱን ኃላፊነት መወጣት ሲችል ነው። በቤተሰብ ውስጥ ወላጆች ፍቅርና እንክብካቤ መስጠት ኃላፊነት አለባቸው። ልጆችም መብት እንዳላቸው ሁሉ ሰላማዊ ቤተሰብ በመምስረት ሂደት ግዴታቸውን መወጣት አለባቸው ትላለች የአማራ ክልል የህፃናት ፓርላማ አፈ ጉባኤ እህተ መህድን አበባው መብት እንዳላቸው ሁሉ ግዴታ አለባቸው። ከግዴታዎቻቸው የመጀመሪያው ና ዋናው ትልቁ ቤተሰቦቻቸውን ማክበር የሚሏቸውን መስማት እንዲሁም ከቤተሰቦቻቸው የሚያያቸውን መጥፎም ሆን ጥሩም ባህሪ በሚያዩበት ጊዜ ጥሩን እየተከተሉ ለራሳቸው ህይወት እየቀየሩ መጥፎ ነገር በሚያዩበት ሰዓት ደግሞ ምንድነው፣ ይህ ነገር ጥሩ ነው ወይ ማለት ቤተሰብ ውስጥ እስከኖሩ ድረስ የዛ ቤተሰብ ግዴታ ናቸው። ለዛ ቤተሰብ ሰላም መጠበቅ ግዴታ ስል ካለባቸው ድረስ፣ ምክንያቱም የሆነ ልጅ ቢያጠፋ እናትና አባት ቢጋጩ በዛ ልጅ ምክንያት ነው። ስለዚህ ያ ልጅ ደግሞ የተባለው ነገርን የሚያደርግ ከሆነ ቤተሰብ እናትና አባቱን የሚያከብር ከሆነና ግዴታውን የሚወጣ ከሆነ ሰላም ይመጣል ማለት ነው። ስለዚህ ልጆች መብት እንዳላቸው ሁሉ በቤተሰባቸው ውስጥ ግዴታቸው መወጣት አለባቸው። በቤተሰብ ውስጥ ራዕይ ያለውና ሰብናውን የጠበቀ ዜጋ ለመፍጠር የወላጆች ሚና ከፍተኛ ነው። ወላጆች በልጅ አስተዳደግ ላይ በጎ ተጽዕኖ በማሳረፍና ትዳርን ወይም ጋብቻን በመጠበቅ ልጆችን ሊያሳድጉ እንደሚገባ የችግር ፈቺ ሽማግሌ አባል ወይዘሮ ፋሲካ አምሳሉ ይናገራሉ። ወላጆቹ እነሱ በነሱ በመመካከር ትዳር ማለት ትልቅ ተቋም ነው። ትዳር ማለት ለወደፊት ትልቅ ራይ ያለው ልጆችን አሳድጎ ከትልቅ ደረጃ ለአገር የሚጠቅም ልጅ የሚያፈሩበት ትልቅ ተቋም ነው ብዬ አስባለሁ። ስለዚህ እዛ ጋር ያለውን ስንኖር እቤት ላይ ግጭት ካለ ለጎረቤት ይተርፋል። እቤት አፈንግጦ የወጣ ልጅ ከመንደሩም ችግር ይፈጥራል፣ በመንደርም ጥላቻ ያመጣል። ከዛም ተርፎ ለቀበሌ ለአገር፣ ለከተማ ችግር ችግር የሚያመጣ ልጅ ቤተሰብ ባልና ሚስት በሚያደመጡት ችግር ነው። ስለዚህ ለኑሮ መመካከር፣ መረዳዳት፣ መቻቻል ጥሩ ነው እላለሁ። በስነ ምግባር የታነጹና የነገ ሀገር ተረካቢ ትውልድን ለመፍጠር በቤተሰብ ውስጥ ሰላም፣ ፍቅርና መቻቻል መኖር አለበት። ለልጆች መልካም አስተዳደግም ትዳር ከፍተኛውን ድርሻ በመኖሩ ማህበረሰቡ ፍች ወይም አለመግባባት ሲኖር የሚያስታርቁና አለመግባባትን የሚፈቱ የሀገር ሽማግሌዎች ድርሻቸው ከፍተኛ ነው። ሰላም ለሁሉም የበጎ አድራጎት ማህበርም በባህር ዳር አካባቢ የተረጋጋ ቤተሰብን ለመፍጠር በበጎ አድራጎት የሽምግልናና የማስታረቅ ስራዎችን እየሰሩ መሆኑን የሰላም ለሁሉም የበጎ አድራጎት ማህበር ምክትል ፕሬዚዳንት መምህር አስቻለው መኮንን ሰላምን ተናግረዋል። የፍጭ ምክንያቶችን አጥንተናል። እንዴት ነው መሸምገል ያለበት? ወደ ፍርድ ቤት ሳይሄዱ መፍታት የሚቻልበትን ነገሮችን አጠናን። ይህንን ደግሞ ሊሆን የሚችለው አካባቢያዊ በሆነ አካባቢውን፣ ወጉን፣ ባህሉን በጠበቀ መልኩ እሴቱን በጠበቀ መልኩ የዚህ የሚያመጣውን ተግዳሮት ግንዛቤ ውስጥ በማስገባት ጋብቻ ከመፍረሱ በፊት መደረግ ያለበትን ሃይማኖታዊ ይዘቱን ባህላዊ ይዘቱን እና በሌላም መልኩ ይህንን ተጽዕኖ እንደ ሀገርም እየፈጠረብን ያለውን ነገር እንዴትን መቅረፍ የሚቻለው ይህን መመስረትና መተግበር ደግሞ ያለበት ደግሞ ከቤተሰብ ስለሆነ ይህንን በአካባቢ በሆነ በሽማግሌዎቹ ወደ ሰላም ሊመጣበት የሚችለው ነገር ይኖራል። ቤተሰብ ከመፍረስ ይድናል፣ ልጆች ከመበተን ይድናሉ ከሚል እስካሁን እየሰራ ናቸው ያሉ በዚህ ዙሪያ ነው። ከተለያዩ ተቋማት ጋርም እየተነጋገርን ስልጠናዎችን እንሰጣለን። ከፍተኛ የሆነ ለውጥ እያመጣ ያለ ማህበር ነው። ለሀገር ሰላም የቤተሰብ ሚና ከፍተኛ በመሆኑ ቤተሰብን መሰረት አድርገው የሚሰሩ ተቋማትን በመደገፍና ከመደበኛ ስራ ጋር በማቀናጀት በጋራ እንደሚሰሩ በአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ ብርቱካን ሲሳይ ተናግረዋል። ማህበራዊ ላይ ያለውን ችግር መፍታት አለብን ብለን ካሰብነ ቤተሰብ ላይ ያለውን ስራ መስራት በጣም አስፈላጊ ነው። ስለዚህ ይሄ ማህበር ደግሞ አንዱ ትልቁ ስራ አድርጎ የያዘው እነዚህን ቤተሰብ ላይ ያሉ ችግሮችን በዋናነት መፍታት ነው ትልቁ ነገር። ስለዚህ ቢሮው ስራዬ ብሎ የሚደግፈው ማህበር ነው የሚሆን የማህበር መደገፍ ሳይሆን የቢሮውም ትልቁ ስራ ስለሆነ ማለት የቤተሰብ ሚና ለትውልድ ሰብእና በሚል በሀገራችን ለመጀመሪያ ጊዜ በአለም ደግሞ ለሰላሳኛ ጊዜ የቤተሰብ ቀን ተከብሯል።